ይህን ሜክ ነው የሚሰዳ ጣቸሁ የሚያቃጥላችሁ አላችሁ፣ እንደ በርበር እያደረ ማድረጋችሁ አላችሁ። እና ከስር ከሚያቃጥል አብራራው ጨዋታ ጨምረሃል ጨምረሃል። ዛሬ ማለት ነው ትላንትና ያስገረመኝን ነገር ይዤላችሁ መጥቻለሁ። እንዲሁም ዛሬ የሀይሚ ሰፕራይዝ፣ ዛሬ ምንድን ነው ጋይስ ሆዲ? ቁርጠ ለነገሩ ከላይን ከታችም ተቃጥላችሁ አይመጡ ማሬ ምን ይብር እኔ እንዴት ፈጣሪ የሾመውን ማንም አያወርድም። ፈጣሪ ሽሟ ማነው? መቤቴን ማነው? እኔ ብዙ ቦታ ነው የሚደርሰኛል እኮ ማለት ጥሩ። እኔ ማርያም መቤቴ ምስክሬ ናት። በሕይወታችን ሰው መጡ ለማንም ሰው ክፉ ሆነን አናውቅም። ግን የሆነ ጥሩ ያደረጋችሁ ሰው እናንተን ለመጣ ሚጥር በጣም ብዙ አለ፣ በጣም ብዙ መቤቴ። አንድም ቀን ግን፣ አንድም ቀን ነው የሚደርስብን ልባችን ስለም ያቆበጣል። አንድ ማንንም ሰው በቅፋት አውርተነነት ማንንም ሰው በእንዴት ወደሽ ቤተሰተ እንደምናወራ ምንም የተለየ ነገር የለውም። እኛም ሰው ነው፣ ሌላውም ሰው ሰው ነው። ማለት ስንገናኝ እንኳ ማንም ሰው ላይ እጃም አንሰራም። ይህ ዓለም እኛም የሚያውቀን ሰው መጠየቅ ችላላችሁ ማለት ነው። እና እኔም ቅመሜ መቤቴም ይህ ሁሉ በእኛ የምትናደዱ ሰዎች ቁጭ ናቸው።

አብራራው ይመችህ። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን፣ እንዴት አላችሁ? እንዴት ናችሁ አለው። ዛሬ ሃይሚ ሰርፕራይዝ ምንድነው? ንገሩ። እኔ ቤት ቀየረች። እንዲህ ብዬሽ አስቢ። የራስህ የአመለካከት ነው። ቢት ጋይስ ግምት ነው። እንግዲህ ምንም ማድረግ አልችልም። አሰብኩት አሰብኩት፣ ምን ሊሆን ይችላል? ፕራንክ ነው ብዬሽ አስቢ። ፕራንክ አይደለም ችግር ተፈጥሮ ምናምን ምናምን አለ ብሩኬ። እንግዲህ ፕራንክ ቢሆን ኖሮ እንደዚህ አይሆንም ነበር። እሱ ብቻ ቤት ቀይራ ነው ቤት ገዝታ ነው ይሄ ነው ህልሜ። አሰብኩት፣ መመኘት መብቴ ነው። ቤተሰብ በኋላ ቅር እንዳይላችሁ። እናንተስ ምን አሰባችሁ? እና ትናንትና ደግሞ ምርጥ ጭዌ ጭዌ ነበረ ወይ ያቺ የዱባይዋ ልጅ እንዴት እንዳሳቀችኝ። ኧረ ወይኔ ግን ለምንድን ነው ብሩክንና ሀይሚን አልናቃቸው የሚሉት? እዚህ ቲክታክ ላይ እየመጡ አውቃቸው መሆን አለበት። መጀስ እነሱን የማያቅሰው ሰይጣን ብቻ ነው። አረ ሰይጣን ራሱ እያወቃቸው ዛሬ ራሱ ብሩክ ጥሩ ጥሩ መሰጠ እንግዲህ እናቱን እየዘቀዘቃቸው እዘጽቃቸው እና የአባት አምላክ ማለት ነው ይገባቸዋል። እውነት ቀብራረዋ ኮራኝ። የምር ትናንትናማ በስመ አብ ነቅሎ ነው ያመሸው ማለት ነው። እግዚአብሔርን ነገር ነገር እያለው ማለት ነው። ጣምጃለቤች ከቅድም ጀምሮ ብሩኬ ብሩኬ ብሩኬ ሀይሚ ሀይሚ ሉኛል። ያላቃቸው ዛሬ ገና ያየሁት

የዋህነቷ ማለት ነው። በጣም አሳዘነኝ እግዚአብሔር በጣም የዋህ ሞኝ እግዚአብሔር ምን ሆነች ነው ግን እንደዚህ ወ አረብ ሀገር ሆነች ማለት ነው። እግዚአብሔርን ተጀምሮ እስኪያልቅ ያልቅ ድረስ በሳቅ ጨረስኩት። እንቅልፌ መቶ ለተኛ ስለ እሷ መታ እናቴ እንቅልፌ እንትን አጃጅ አረቻቸው ከወንዶቹ እንዳለ ማለት ነው። የሚያለቅሰው ልጅ ደግሞ የምር መስሎት ብሩኬ ማለት ነው። ኖ እያስቃበጠ እንደው ገብቶታል። ነገር ግን እውነትም መስሎት የሆነ ጻላይ ኮመንት ስንጽፍለት ነው የባን ነው ብሩኬ ማለት ነው። እውነት መስሎት ነበረ። አሳዘነችኛ፣ አላለም ብሩክንኩ ግለሴት ልጅን ስፍስፍ ነው እግዚአብሔርን እና ከዛ ሚስቱ ናት ሚስቱ ናት። መቼ ሚስቱን ካደ ብሩክ? ቆይ እናንተ ለሌላ ሰው አይዘን ማለት ነው። እንዲህ ቆይ እንዴት ነው የምታስቡት? እኔ ግራ የምታጋቡኝ ነገር አንዳንድ ሰዎች ማለት ነው በጣም ገርማችሁኛል። ጭራሽ ለሰውም አይዘን እንዲህ ኢትዮጵያዊ እኮ ነው። ምን አስባችሁ ነው? እሱ እኮ ሚስቱን አልካደም፣ ሀይሚዬን አልካደም። ቅመምዬ እንደ እኛ አንድነታችን ፍቅራችን የሚያቃጥላችሁ ሰዎች ከላይም ከታችን ተቃጥላችሁ ትገፉታላችሁ ወይ ተብላችኋል? አንችነው ትሉኛላችሁ። እኔ እንኳን ደስ እኔ ደስ ነው ያለ እኔ ካልተጣሉ እኮ ሰይጣን አይመጣም። የኔ ሰይጣን ሲጣሉ ብቻ ነው የኔ ሰይጣን የሚመጣው። እና ታምሌልችን አስተካኪል ያላችሁኝ ደግሞ ታምሌል የማንንም ሰው እየዞራችሁ ማየት ትችላላችሁ። ታምሌል ሳይሆን እኔ የምናገረውን ነገር ነው አስተካኪ ማለት ያለባችሁ የምነጋገረውን ንግግር ወዳችሁት። ግን ታምሌሉ ያስጠላል የምትሉ ሰዎች አላቸው። እን ታምሌል መግቢያ ነው የማንንም ማየት ትችላላችሁ። የማንንም፣ የፌመሶቹን እንኳን አይደለም የኔ ማለት ነው። ስለዚህ ታምሌል ሰው መሳቢያ ነው። ኦኬ አስተካኪ ስላላችሁኝ ማለት ነው እኔ ያወራሁትን ነገር ከደበራችሁ ነው እንጂ አስተካኪ ማለት ታምሌል ምናምን ጽሁፍ ምንም፣ ይሄ ኖርማል ነው፣ ማንም ሰው የሚጠቀመው ነገር ነው። እና ለማንኛውም ትናንትና ቦብዬ ፈታ አርጎን ነው ያመሸው። እንግዲህ እፍ እንቅልፌን ትቼ አፍጥጬ ማደሬ ግን ቆጨኝ ጋይስ። እግዚአብሔርን አሁን እያዳፋኝ ነው ሙሳ። እንዴት ልስራ እኔ እኮ ብሩክ ላይ ብ ሲገባ መስማ እንቅልፌን ትቼ አፍጥጬ ነው ማድሮ ዘው ማለት ነው፣ ታብታብ ሳረግ ማለት ነው እና ትናንትና ምርጥ ቆይታ ነበረ። እንግዲህ ብዙም ጨዋታ የለም። ውህ የብሩክ ሸበካ ደግሞ በስመ አብ እንዴት ነው! ውይ ጨጓራ ነው የሚልጠው። እና ከቻል ካስተካክለው በድጋሚ ዛሬ የቅመሟ ፕራንክ፣ የቅመሟ ሰርፕራይዝ ምንድን ነው? ቤተሰብ ምንድን ነው? ለብሩክ ነው። መቼስ ብሩክ ቢሆን እንደዛ ሰርፕራይዝ ተደርጎ እንደዛ ሆኖ አይመጣም። ፀጉሩ ፀጉሩ ስትሉ ደግሞ ፀጉሩ የተገመደውን ፈቶ አስተካክሎ መጥቷል። አስሬ ግንባሩ ላይ ጉዝጉዝ ጉዝጉዝ እያደረገ በቃ ይሄ ማስቆረጥም አለብን ፀጉሩ ማለት ነው፣ ግን ደግሞ ሀይሚ ወዳለታለች። ስለዚህ ሀይሚ ስለወደደችለት በቃ አይመለከተንም አይደል ጋይስ። ቢቆረጥ ግን ጥሩ ነው እውነት፣ ቢያሳጥረው በጣም ጥሩ ነው። ነገር ግን ወዶታል እሱ ራሱ እጁ ከእንትኑ ላይ አይነሳም። አዲስ ኮፍያም ገዝቷል። አስር ያታስተካከል አውልቅ፣ እናስቀምጠዋል። ኩት እኔማ ትናንትና ማለት ነው እና ብቻ ደስ የሚል ቆይታ ነበረ። ግን እኔ ከምንም በላይ ልጅቷ ናት እንትን ያለች ማለት ነው፣ ቅጣቷ ስትቀጣ እና፣ ለክብር ለክብር የሚጨነቅ ሰው ትላላችሁ። ብሩክ ሲደበቅ ነበር እያፈረ ማለት ነው። እኔ ከአሁን አሁን ተገለበች ብዬ ማለት ነው፣ በቃ ተሳቀቅኩኝ የሌለ ማለት ነው። ይሄ ደግሞ አልቃሻው ልጅ እያለቀሰ በይበይ በይበይ ይላታል ማለት ነው እና አንዳንዴ እኛ ላይ ላይ ሆነን ለእኛ ስልኩ ስናየው ምንም የሆነ ነገር የማይታይ ይመስለናል። ትንሽ ነው የሚመስለን። ላይ ላይ ስትሆኑ ጥንቃቄ አድርጉ ሴቶች። እኔ አሁን ትናንትና እንዳለ ፓንቷ ተገልጧል። እግዚአብሔርን ነጭ ፓንትና ያደረገችው የመሬ ነው አይቻታለሁ። እና ጥሩ አይደለም በጣም ያስጠላል። ትንሽ ነገር ነው ስም የሚያጠፋው። እና ብሩክ እየተደበቀ ነበር ተሳቆሞተ እግዚአብሔርን። እነዛ ደግሞ ለምንደዋታል ማለት ነው። ለብሩክ ደግሞ አዲስ ናት። ሀታይቶ ብቻ ናላቸውን እራሱ ራሱ አላቅምም አለች ግን ምስጊን ልጅ ናት። እግዚአብሔር ምስጊንነቷን እንዴት ነው ትሉኝ? ወይኔ ሀይሚ ሀይሚ ይሉኛል። ሀይሚ ማናት? ሀይሚ አርቲስቷናት ሲሏት ማለት ነው ይህ እውነታቸው ነው ትላለች። ሞዴሊስት እኮ ነው ብሩኬ ምናምን ሲሏት የምራቸው ነው ትላለች። እና ታምናለች። እና እንትና ራሱ ሲያለቅስ የእውነት መስሏት ፈጣሪዋን፣ እናቷን እንዳውም ብሩኬ በእናትሽ አትመይ አላት መጨረሻ ላይ ማለት ነው እና አንዳንዴ በጣም የሚያስቁ ገጠመኞች ይኖራሉና ግርም ያለኝ ጨዋታ ከትናንት ከብሩኬ ይሄ ነው። ሌላው ብሩክ በጣም የምክር አገልግሎት ሲሰጥ ነበር ትላንትና። እንግዲህ በጣም ለአረብ አገሮች ያኔ ጥንካሬና ሞራል የሚሆን ነገር እየሰጠን ነበር፣ እናመሰግናለን። የዛሬው ፕራንክ ግን ምን እንደሚሆን ኮመንት ስር ንገሩኝ። እኔ ሀይሚ ቤት ቀይራለች ወይ ደግሞ ቤት ሪልስቴት ተመዝግባ ብሩኬን ሰርፕራይዝ አድርገዋለች ብቻ አላውቅም። እሷ የተመዘገበችው አለ ጋይስ ግን የሆነ ነገር በቃ የሚያስደስት ነገር ነው ያለው ብሩኬ እና ምንድን ነው ብላችሁ ታስባላችሁ? ለማንኛውም እስኪ የምናየውና የምንሰማ ይሆናል። እስኪ መቼ ግን አሰብኩት ትናንትና ማለት ምንም ሊመጣልኝ አልቻለም። ምንም ማለት ነው እና እስኪ እናንተ ያሰባችሁትስ ነገር ምን ይመስላችኋል? ማለት ነው እኔ ወይ ቤት ትቀይራለች፣ ወይ ሪልስቴት ቤት ገዝታ ለብሩኬ ሰርፕራይዝ አድርገዋለች። ሌላ ምን ሊሆን ይችላል? የስራ ስራ ሱቅ ሱቅ ምናምን ሊሆን አይችልም። እሱም አይዶ ነው። በጣም የምትጠብቁት የነበረ ነው አለ ብሩኬ። እንግዲህ ምንም ገምቼ ገምቼ አለቅም እንደሆነ። ለማንኛውም የእኛ ውድ ቤተሰቦች ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንዲሁም እንግዲህ ያው ስለ ሀይሚና ስለ ብሩኬ ያለንን አመለካከት ተቀየሩ እያለ እንግዲህ በተቻለው መጠን ያው መልክቱን እያስተላለፈ ነው። ድሮ ድሮ እንኳን ባንሰማው አሁን አሁን እንኳን እውነታውን እያየን በተግባር እያየን ስለሆነ ያኔ ልናምናቸው ይገባል። ብሩክ ለሀይሚ አስፈላጊ እንደሆነ ሀይሚ ለብሩክ አስፈላጊ እንደሆነች ማወቅ መቻል አለብን። በማንኛውም ቦታ ላይ ደግሞ ስታገኙት ብሩክን ለማሸማቀቅ አትሞክሩ። ብሩክ ሚስቴ አይደለችም፣ ፍቅረኛ አይደለችም ብሎ አንድም ቀን ክዶ ያቅም። ባለፈው ትግሬዋም ስታመሰግነው ፍቅረኛ ስትለው አዎ ነው ያለው። ትናንትናም ብሩኬ ሚስት አለው ሲሏት ሚስት ሚስት ይሉኛል ማናት አላቃት። ምን ስትል ዩቲዩብ አላ ሰብስክራይብ አድርጊን ብሎ ተናግሯል። ስለዚህ አልካደም። የካደ ሰው ነው እንደዛ ሙጭጭ ብላችሁ ሚስት አለው ቅመሜ ናት እንደዚህ ናት የሚባለው የካደ ሰው ነው። ብሩክ አልካደም። ገባችኋ? እና በማንኛውም ቦታ ልክ እንደ የሆነ እንዴት ነው ቅምጥ እንዳስቀመጠ ሰው ሌላ ሰው ፈልጎ እንደመጣ ሰው የሆነ ኮመንት ስር ልብጭቅ ባትሉ በጣም ደስ ይለኛል። እኔ ማለት ነው ማንሳታችሁ ጥሩ ነው ችግር የለውም፣ ግን ደግሞ በጣም ሲበዛ ያስጠላል። ለሌላ ሰው የትናንትና ልጅ ግን የዋህናት ምንም ስቃ ፋኒ የሆና ነው የወጣችሁ። የሚገርመኝ ነገር ገልብ ጠዋት ከወጡ በኋላ ጓደኞቿ ድጋሚ መጠው ደግሞ ስለ ሷ ጥሩነት ሲያወሩ በጣም የተገረምኩት ፋኒን የሆንኩት እግዚአብሔር፣ በጓዳ ያወሩ መሰላቸው። እንዲህ ሚዲያ ላይ እኮ ነው ያወሩት። ከምንም በላይ ደግሞ ያስጠላችኝ ዋንትያ ዋንትዬ ያስጠላችኝ ይገልጾ፣ ምክንያቱም ብሩጋል ትጫት መጣ ይሆነ ነገር ተንኮሻኮሽ ቢ ምናም ሰርታ ሌላ ቤት ገባች። ከዛ ደግሞ በርግጥ የብሩኬ ሸበካም እያስቸገረ ነበረ። እሱ ደግሞ ምን ተፈጠረ ብሎ መደንገጡ፣ አይ ብቡዬ ግን እንደዚህ ለአደንግጥ ለሴት ልጅ ያለ አመለካከት ማለት ነው ያስጠቃል፣ ያስጠቃል። ቡቡዬ ምሬ እውነት ለመናገር እኔ ለምን አገር ፈርቸ ነበር። ምን ማለት ነው ነገር እሷ እና ግልብጥ ብላ አይደች አልፈልግም ሄዳለሁ አትልም። ከዚህ ሁሉ ሰው ቴረር ከመጨመር እና አንዳንድ ገጠመኞች በጣም ያስቃሉ። ትናንትና የነበረ ቆይታ ጌም ላይ እና የኛው አዲስ ሰዎች ማታ እንግዲህ ወይም ደግሞ ፎቶ ከፖስቱ ልንገናኝ እንችላለን። እናመሰግናለን ባይ